ለእናቱ ስጦታ እሱ ሰጣት ለሁለታችን ብሎ አላችሁ። ለእናቱ ስጦታ ሲሰጥ ሀይሚን አላላትም አላችሁ። ስጦታ ሲሰጡ ሲታዩ መከራ፣ ተደብቆ ሲሰጡ መከራ። እናንተ ቆይ እንዴት ነው የምትረዱት? ግን ቆይ አረ ተዉ ተዉ። የእኛ ንግስት እዚህ ጋር። ኦ ማይ ጋድ! ሰምርዬ እንዴት እንዳማረባት! የኔ ደርባባ፣ የኔ ቆንጆ። ሲያምሩ ሀይምዬ ሀሰንን ሞቤን፣ ቡሩኬን ይዛ ነበረ ስትመጣ የፈመሰችው ማለት ነው። እዚህ ጋር ደግሞ ደስ ሲሉ ኦማይ ጋድ ባልና ሚስት ይመቻችሁ፣ የምሬን ነው። ፈታ በነገራችን ላይ የእንትን ካራክተር ቢሰጣት ማየት ትሰራለች። ይሄ እንዴት ነው እንዴት ልበላቸው? የጎዳና ተዳዳሪ የሚሆኑ የሚሰሩት አሉ አይደል? ልክ አሁን ከሚኪ ጋር ሚኪ እንደሚሰራው አይነት ነገር ብትሰራ በጣም ይሄድባታል። ለማበረታታት ነው፣ የሆነ ጥላቻ እንዳይመስላቸው ቤተሰቦች ማለት እንደዚህ አይነት ካራክተር በጣም ይሄድባታል። ጸጉር አተሳሰሯ ምናምን አክቷ ይሄዳል። እንደዚህ አይነት ነገር በነገራችን ላይ በራሳቸው ሀሳብ ፈታ የሚሉ ቤተሰቦች ናቸው። የመለኛው ባለቤት ማለት ነው። ዛሬ ተመልሼ መጥቻላችኋለሁ የእኔ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ አለው። ደህና ነኝ፣ እግዚአብሔር መስገን፣ ሰላም ነው። መስቀል እንዴት አለፈ? እንዴት ነው ላላችሁኝ፣ እግዚአብሔር መስገን፣ በጣም ደስ የሚል ነበረ። በስናፕ ቪዲዮ ቀርጫለሁ፣ ግን ስናፕ ፉል ብሎብኝ እንትኑ ጋላሪ ስፈልገው ቪዲዮ ጠፍቶብኛል ፋይል ውስጥ ፈልጌ ዱከም ምግብ ቤት አልቀረን። ትላንትና የአበሻ ምግብ ሳስገባ ነው ያልኩት። ቤተሰቦች ደስ ሲል ብስማም ቀወጥ ነው አይገልፀውም፣ እና በጣም ደስ ብሎ ነው ያልኩት። ኔ ውድ ቤተሰቦች ጠዋት የለቀኩላቸውን ቪዲዮ ደግሞ እንኳን አደረሳችሁ ያልኳችሁ ቲክቶክ ላይም ዩትዩብ ላይም ደስ ደስ የሚል ጽሁፍ ነው የጻፋችሁልኝ። በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ፣ ፈጣሪ ያክብርልኝ። ስለምታበረታቱኝ እውነት የእኔ ስራ ስራ ሆኖ ሳይሆን በቃ ለወደፊት ሞራል እንዲኖረኝ እንዲሁም ሰብስክራይብ ያደረጋችሁ በአንዳንድ ኮመንትም በቃ የምታበረታቱኝ በጣም አድርጌ ነው የማመሰግነው። እግዚአብሔር ያክብርልኝ። እንጃ በጣም ደስ ያለኝ ማለት ነው። እንደ ቀልድ እንዳልጠፋ ብዬ ነው ትናንትና ቪዲዮ ሰረች። ጠዋት ሄድኩት። ግን ደስ የሚል ነበረ። ማታ ላይ ስገባ ያገኘሁት ቀን ሙሉ እዛ ነው የዋልነው። ዱባይ እዛ አደባባይ ነው የዋልነው፣ ደመራ እስኪለኮስ ድረስ እስከ ማታ ድረስ ደስ የሚል ጊዜ ነበረ። ቤተሰቦች እናመሰግናለን በጣም እናንተም ደስ እንዳላችሁ፣ ቲክቶኩ በሙሉ ደስ ይላል። በቃ ዱባይ ላይ ኢትዮጵያ ያለን ነው ይመስለው። አለባበሳቸው ምን በጣም ደስ የሚል ነበር። ባይዘወይ ማለት ነው እና በጣም ደስ ይላል። የቀጣይ አመት ይበለን። ዛሬ ግን ተመልሼ የመጣሁት አንዳንድ ነገር ልናገር ነው። በብሩኬና በሀይሚ ዙሪያ በእነሱ ነው ሃሳብ የምሰጠው፣ እንዲሁም ደግሞ ሰምርዬ እንዴት እንዳማረባት። መጀመሪያ ግን ስለ ብሩክና ስለ ሀይሜ ትንሽ ላውራ ማለት ነው። ብሩክና ሀይሜ ስጦታ ሲሰጣጡ ታውቃላችሁ፣ ብዙ ነገር ሰኩሪቲ ያደርጋችኋል አድርጋችኋቸዋል። ምክንያቱም እናንተ እንደ ቀልድ የምታወረት እነሱ ላይ ትልቅ ተጽዕኖ አድርሶ ነበር። ከዚህ በፊት ትናንትና ብሩኬ ለጋሽየም እንዲሁም ለ ሙሽየም ስጦታ ሰጥቷል። በበዓል ግዴታ ነው ስጦታ ያለ ነው፣ ማንም ሰው ይሰጣጣል በበዓል ቤተሰብ ያለውም የሌለውም ቡና ሳይቀር እየገዛ ይሰጣል። እንኳን አይደለም ይሄ ልብስ ማለት ነው። ነገር ግን ሀይሚ ለሙሽዬ ሲሰጥ እሷ የገዛችሁን እሱ ሰጠ፣ ለጋሽዬ እሷ የገዛችሁን እሱ ሰጠ። ቆይ እኔ የምለው ብር ስትቆጥሩ አይታችኋል? ብር ሲቆጠር ግን እኮ ምንም ችግር የለውም እኮ። የሃይሚ ኪስ የብሩክስ ኪስ ነው። የብሩ ኪስ የሃይሚ ኪስ ነው። እነሱ እኮ እዚህ ጋር ማለት ነው ማለት ወጫቸውንም ሁሉ ነገራቸውን እኮ አንድ አድርገዋል። እነሱ ሁሉን የሚያደርጉትን ነገር፣ እርምጃቸውን፣ የሚዝናኑበትን፣ የሚውሉበትን፣ የሚመጡበትን ቀን እያሰቡ እኮ ነው የሚመጡት። እነሱ እርስ በራሳቸው በባለፈው ከትናንት ወዲያ ወዲያ ነው ሁለት ቀን ቤታቸው ተዘግተዋል። ሁለት ቀን ሁለቱ ቀን አንዱ ቀን የብሩኬ ቀን ነው። አንዱ ቀን የሃይሚ ቀን ነው። ሶ በመጀመሪያ በሀይሚ ነበር ቪዲዮ የተለቀቀው። ከዛ የትናንትናው በብሩኬ ነው መለቀቅ ያለበት። ከዛ ዛሬ ደግሞ በሀይሚ ነው የሚቀጥለው። ሁለቱም ሁለት ቀን ሲቀጡ፣ ሀይሚ አንድ ቀን፣ ብሩክ አንድ ቀን ነው የተቀጣው። ቤታቸው ገባችሁ አደለ? ምክንያቱም በቃ አንዳንድ ቀን ጋብ እያደረጉ ነው የሚሰሩት። እንዴት ነው የምታስቡት? መለኛው ሀፍ ፕራንክ ያደረገበት ለሀይሚ ተለቀቀ። ለሀይሚ ተለቀቀ። በማግስተኛው ቀን ሳይመጡ ቀሩ በማስተንግስተኛው ቀን የብሩክ ነበረ። ከዛ በሀይሚ ቀን ደግሞ መለኛው ቤት ሄደው ቤተሰብ ጠየቁ። በሀይሚ ቀን ከዛ የትናንትናው ቀን የብሩክ ቀን እኮ ነው የተለቀቀ ቪዲዮ ማለት ነው። ከዛ ዛሬ ደግሞ የሀይሚ ነው። እኔ እንዴት እንደምታስቡ አላቅም። አንዳንዶቻችሁ ወይኔ፣ የምቀኝነታቸው ጥግ! በስማም ለ ለእናቱ ቤት ሰራለሁ አለ የማዳም ቅመሞች ብር፣ እሱ የማዳም ቅመሞች ብር ከሁለት ያውቃሉ እንዴ ሲጀመር ታብታብ ከማድረግ እና ላይክ ከማድረግ ሼር ከማድረግ ቻናላቸውን ከማድረግ በስተቀር እንዲ የማዳም ቅመሞች አሁን እኮ ነቅተዋል እኮ ብር እኮ አይሰጡም፣ አይሰጡም። መቼ ከቤተሰብ ተርፏቸው፣ ከራሴ ጀምሮ መቼ ከቤተሰብ ተርፎ ነው ለሰው ሰጠው ስታስቡት ማለት ነው። የማዳም ቅመሞች ማንም አይሰጠም። ዲያስፖራ ነው የሚሰጠው። ኔስ ዲያስፖራዎች ናቸው እንዳለ የሚሰጡት። እንዴ እናንተ፣ ልጁ ይኑርበት ይኑርበት። ለእናቱ በጣም ምሳሳለት የምትወደው የምትወደው ልጅ ነው፣ የመጨረሻ ልጅ ነው። ይለፍላት በሱ ይለፍላት። እናትየዋ ራሱ ሙሽዬ እግዚአብሔርን እንዲህ ቤት ገና ቤት ነው ምሰራለች። እኔ ጎዳና እተዳደራለሁ። ኧረ በስመ አብ ኧረ በስመ አብ። እናንተ ከሱ ልትማሩ ነው የሚገባው፣ ልታፍሩ አይገባም። ወጣት የሆናችሁ ሰዎች እንዲሁም አረብ አገር ያላችሁ ሴቶች፣ በተለይ የፍጹሙ ፕሮፋይል አድርገሽ የምትሳደብ ልጅ ማለት ነው። በጣም ባለጌ ነሽ፣ ወረድሽ ነሽ። እግዚአብሔርን ምን አይነት ምን አይነት ስድብ እንደምትሳደብ በጣም ያስጠላል። ግን የሰው ልጅ ስድብ ያጠነክረዋል፣ ዓላማው እንዲደርስ ይሆናል። የሰው ልጅ ማለት ነው። ምክንያቱም እናንተ አንድን ሰው ስትሳደቡ ያ ስድብ ማንነቱን ያንን ሰው አይገልጸውም። ማንም ፎቶውን ብታበላሹ በአካል እሱ እንደሆነ እግዚአብሔር አሳምሮ የፈጠረው ነው የሃይሚኒን ፎቶ ብታበላሿት እግዚአብሔር ሲፈጥራት ተሳምሮ የፈጠራት ሴት ናት። ምንም እዚጋ አዲስ ነገር አትፈጥሩም። እሷ ሁሌም እያማረባት፣ ብሩክም ሁሌ እያማረባቸው ነው የሚመጡት። ሲቀጥል ደግሞ ሙሽዬ ምርቃት ልጇን ስትመርቅ እሷን እንደዛው ነው ያለቻት። እሺ አስር ጊዜ መለፍለፍ አለባት ታዲያ? ለሱ የእሱ ምርቃት ለአንቺም ይሁን አንቺንም ነው የምመርቀው፣ ለይቼ አልመርቅም ብላለች። ሰው ከዚህ በላይ ምን አልጋ ማንጠፍ ነበረባት? ስጋጃ ማንጠፍ ነበረባት ወይስ እግር ስር ተንበርክካ፣ ሃይሚ እግር ስር ተንበርክካ መመረቅ ነበረባት? እንዴት ነው የምታስቡ? ዛሬ ጭንቅላታችሁን አሰሩት። ሆነስ፣ በቃ የሆነ የምትናገር ነገር ሚዲያው ላይ እንዳይመጡ ነው የሚያደርገው። እናንተ የምታደርጉን ነገር በተቻላችሁ መጠን ብታበረታቷቸው ምን ምን አለበት? የራሳቸውን አይዲያ ይዘው የራሳቸውን ሀሳብ ይዘው ተጣሉም ተጨቃጨቁም ብሩክም ተሰደበም ሀይሚም ተሰደበችም ማንም አንቋሸሻቸው። እኩል ነው የምታንቋሸሻቸው ግን ደግሞ የሚወዳቸው ሰው አለ። ደግሞ በጣም በጣም በጣም ከልጆቻቸው ይበልጥ የሚጨነቁላቸው ሰዎች አሉ። ለእነሱ ሲሉ እነሱ ከሚዲያው መጥፋትም አይችሉምም። ደግሞ ስራቸው ነው። በቃ አምነው እስከገቡበት ድረስ የፈለጉትን ይሰራሉ። ግን እናንተ እንዴ ለምንድን ነው በብሩክ የሚለቀቀው ቪዲዮ የሚያስቀናቸው? ትላንትና ተራው ነው፣ ተራው ስለሆነ ነው። በቃ የተለቀቀው አለቀ። እድሉ ነው። በቃ ምን ይደረግ? ምንም ማድረግ አይቻልም። እናንተ እኮ ጥሩ ነገርም ቻናላችሁ ላይ አርጋችሁት እኮ፣ እድል ከሌላችሁ እኮ አይታይም። የሰው ልጅ እድል ነው የሚያስፈልገው። አትቅኑ። እነሱ ተስማምተው ለሚኖሩት ኑሮ እነሱ ቀዳዳቸውን ተስማምተው እየሸፈኑ ከነ ቤተሰቦቻቸው። እናንተ ኦዲየንሶች፣ አንዳንድ ኦዲየንሶች ለምንድን ነው ነው ምቀኛ የምትሆኑት? በዚህን ልክ ማለት ነው። ለመስተካከል ለምን አትሞክሩም? ምንድነው የምትጠቀሙት ነገር? እውነት እንደ ሀይሚና እንደ ብሩኬ አይነት ካፕል እኔ ኢትዮጵያ ላይ በፍጹም አላየሁም አላየሁም፣ የምሬን ነው ለምን መሰላችሁ። አላየሁም የምላችሁ ነገር ለምን እንደሆነ ታውቃላችሁ? እነሱ እነሱ ፍቅራቸውን በቃ እንዴት ብዬ ልግለጽላችሁ? እኔ እንጃ አላቅም፣ ብቻ በዚህን ልክ እኔ አላየሁም። በቃ ማለት የእነሱን ፍቅር ለቤተሰቦቻቸው ራሱ ፍቅር ነው ያጋቡት። ጋሽዬ ብሩክን እንዴት አይናይኑን እንደሚያዩ አይታችኋል እንዴት ሙሽዬ እንዴት እንደምታያት እንዴት እንደምትወዳት ሀይሚ እንኳን ማለት ትናንትና፣ እንደዛ እየተጀናጀነች ነው ምናምን የምትለው በጣም ቀርባ ስላወቀቻት ነው እንጂ፣ የእውነት የምታስፈራ የሆነ ለእሷ ቀረቤታ ባይኖራት ኖሮ ሀይሜ ያንን ቃል አታውጣውም። ሀይሜ እንደ ቀልድ ነው ያለችው፣ ነገር ግን ቃሉ ግን ከባድ ነው። ግን እሷ ስለቀረበቻት ልክ እንዴት ነው ብሩክ እንኳን ያን ያህል ደፍሮ ለሙሽዬ አይናገርም። ብሩክ እንኳ ማለት ነው ግን ቅርበታቸውን የዚህ ያክል ምን ያክል ቅርበት እንዳለ ምን ያክል እንደምትወዳት ውስጧን ስላወቀች ነው ሀይሚ በዚህ ልክ። እናንተ የምትወዱትን ሰው ነው የምትቀልዱበትም የምትናገሩትም የምትወዱትን ሰው ነው። ማርያም እናምላቸው። ሀይሚ አሁን ትናንት የተናገረችው አይባልም፣ ነገር ግን ጨዋታ ነው። እናቷንም ነው ያለችው፣ አባቷንም ነው ያለችው፣ ጨዋታ ነው። ግን አይባልም ስታስቡት ማለት ነው። ነገር ግን ምን ያክል እንዳቀረበቻት ነው እኔ፣ እንዳቀበጠቻት ነው እኔ። ታዬ ማለት ነው፣ ሙሽዬ ማለት ነው በዚህን ልክ እነሱ የቤተሰቦች የእነሱ ፍቅር አልፎ ተርፎ ቤተሰቦቻቸው ጋር ደስ የሚል ፍቅር ስታዩ ደስ አይላችሁ? እኔ ደስ ነው የሚለኝ። እግዚአብሔርን ሙሽዬ ጋር ስትመጣ ያለውንትን በወንድሞቹ በኩል ያለው አቀባበል በጣም ደስ የሚለኝ እግዚአብሔር ነው የምላችሁ። እንደገና ደግሞ እሷ ከጋሽዬ ጋር አስባችሁታል? አባቷን ይዛ ገምለል ገምሸር ገምሸር ስትል ሀይሚ ወደ ብሩጋ ስትመጣ እሱ ደግሞ ልክ በቃ እንደ አባት ይህንን ስልክ በቃ ትፋታውም አትፋታውም ስልክ ነው በቃ ዘመድህ ሲለው እሷም አለችኝ አለ ብሩክ ማለት ነው። እና ይህ ይህን ፍቅር እያያችሁ እናንተ ምንድን ነው የሚያባላችሁ? ቲክቶክ ላይ ገና ስልክ አለን ብላችሁ ገና ቲክቶክ አለን ገና ተመልካች አለን ብላችሁ። ለነገሩ ጠላት ከሌለኮ እድገት አይኖርም። ጠላት ያሳድጋል፣ ታውቃላችሁ። ምክንያቱም እናንተ እዚህ ጋር ውይ ይሄ የሆነ ነገር ምናምን ብላችሁ ስታንበጣለጥ ስታብጠለጥሉት ይሄ ማን ነው ብሎ ግዴታ ፈልጎ አስሶ የማያውቀውም ቤቱን ፈልጎ ማንነቱን ያያል። ያ ያየ ሰው ደግሞ እናንተ የምትሉት ነገር ስለማይመጥ ነው ወይ ምን አድርጓችሁ ነው ጥሩ ነው ብለው ይከታተሉታል፣ ሰብስክራይብ ያደርጉታል። እድገታቸውን የሚፈልግ ሰው በቃ ቤተሰባዊ ይሆናሉ። ጥላቻ በነገራችን ላይ ጥላቻ ፍቅርን እንደሚዘራ ታውቃላችሁ። እግዚአብሔር ነው የምላችሁ ሁሉ ጊዜ ጥሩ ጥሩ ነገር ጥሩ ጥሩ ነገር ከተወራ ጥሩ ጥሩ ነገር ከተጻፈ ያ ሰው አይሻሻልም፣ ግን እናንተ መጥፎ ነገር ስታደርጉ ያ ሰው ይሻሻላል። እግዚአብሔርን ነው የምላችሁ እኔ እኔ በዚህ በትንሿ እኔ እንኳን እኔ በዚህ በትንሿ ነገር እኔ ስለተማርኩበት ነው። ስለዚህ አሁን ነብሩኬ መዘቅዘቁ፣ ማንቋሸሹ፣ ምናምን ምንም አይመስለኝም። ግን አንዳንዴ አስቡ እስኪ እስከ መቼ ነው ከእናንተ ጋር እኛ ተደምረን የማዲያም ቅመሞች በግ የምንባለው ስተመቼ ነው? ራሷ በግ ሆና በግ ትላለች ብላችኋል። የኔ በግነትስ ተመስገን ነው። እውነት ይሻላል፣ ከእናንተ የኔ ይሻላል። እኔ እኮ ሀይሚ በምሰራው ቪዲዮ አስተያየት ነው ሰጥቼ ነው በግ የሆንኩት ለእናንተ ማለት ነው። ግን እናንተስ ባሸንጓሊት የሀይሜን የሌላትን ገጸ ባህሪ እያቀናበራችሁ፣ የብሩክን የሌለውን ገጸ ባህሪ እያቀናበራችሁ ብልግናችሁ ማለት ነው። የብልግናችሁ ጥግ ሳትቀጡ ስላደጋችሁ፣ እኔ ግን በሰራችሁ ቪዲዮ አስተያየት ሰጥቼ እኔም በግ ተብያለሁ። አሁን ችግር የለውም። በግ መባል ቀላል ነገር እኮ ነገር ግን ተሻሻሉ፣ ተሻሻሉ። ብሩክ ይሄን ሰጠ፣ አይም ይሄን ሰጠች። እነሱ አንድ ለሆኑት እናንተ ለማራራቅ ያላችሁ እንትን በስማ በምንም ሞከራችሁ፣ በምንም በምንም አላችሁ። ሊለያዩ አልቻሉም። በቃ አሁን አሸነፏችሁ። አሁን ላይ ያ ነው፣ አሁን የሚያንገበግባቸው ያ ነው። ወደ ራሳችሁ ሁኑ እህቶቼ፣ ራሳችሁን ኑሮ ኑሮ። የምሬን ነው ምላችሁ። ሁሉም ቀሪ ነው። አመሰግናለሁ ቤተሰብ ባይ።